ነቅቼ ያለው ብቻ ነው ሰው። ከዛ እንበይ ይወርዳል ዝም ብሎ ነቅቼ፣ ሰው እያየው እንባ ነው የሚውልኝ። እጠየቃለሁ ምናምን፣ ሰው መቶ ይጠይቀኛል አለው ማውራት አልችልም። ከዛ ዶክተሮች ምላሴን የቼክ ያደርጉታል እኔ ደ ደነገጥኩት በምንደ ታውቃለህ፣ መኪና ሲገጭ እኮ በራፍን ከፍቶ ወረደ ራሱ ከዛው ዝቅ እያለ ምናምን ቁጭ አለና በዛው ቀይ ንላያ ታ ከነዛም ሰው ሰላም አለይኩም ወረህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰብ ሰላም እንዴት ናችሁ? እኔ ደህና ነኝ አልሀምዱሊላሂ። እንግዲህ ዛሬ በጣም የሚያሳዝን ቪዲዮ ነው እንጀላቸው የመጣሁት በእርግጥ የፉፉ መኪና አደጋ መድረስ ትላንትና በተዘዋዋሪ ቪዲዮዎቹ ቢያይም በፍጹም አላመንኩም። ራሳቸው እስኪመጦ ድረስ እና ራሳቸው እስከሚያስተዋውቁን ድረስ ሰው ለሰው መልካም ነገር አያስብም። በዛ ላይ ደግሞ በጣም አፕሊኬሽኖቹ በጣም በስተሉ ማቀናበሪያ ያ ሰው ልጅ ምንም ነገር ሳይሆን እንደዚህ ነው ምናምን በቃ፣ ብዙ ብዙ ነገሮቹ ብዙ አፖች ስላሉ ሰው ለሰው መልካም አይደለም። የሆነውን ሰውን ከሱ ጋር አከናብሮ ነው እንዲህ ምናምን ብዬ እይጠረጠርኩ ነበረ። በፍጹም አላመንኩም እና እራሳቸው እስከምጡ ድረስ ጠብቄ ነበረ እና ዛሬ እንግዲህ ራሳቸው በራሳቸው ቤት መጥቶ መኪና አደጋው እንደደረሰበት ሶፊ እየለቀሰች ተናግራለች ማለት ነው። አልሐምዱሊላ እሱም አሁን ላይ ዳና ነው። አላህ እንኳን አተረፋ ፉፉ። አላህ የጠብቄ አንተ በጣም መልካምና ያህዋነ እንደ መልካምነትክ እንደ ያህዋነትክ እንኳን አላህ አተራፋ እና አሁንም አላህ የጠብቄ። ሶፊም አይዞሽ በጣም ደንግጣለች። በጣም የእውነት አይኗ እንደሚታዩት ነው። በርበሬ ሆኗል። አልቅሳ አልቅሳ ማለት ነው። ፉፉ ስለተረፈ አላህ ማመስገን ነው ያለብሽ፣ እንጂ አታልቅሽ ማለት ነው ሶፊ። በእርግጥ ሁላችንም በጣም ደንግጤናል። አልሐምዱሊላህ፣ እንኳን አላህ አተረፈው። የባሰ አያምጣ፣ ከዚህ የባሰ አለና አልሐምዱሊላህ ስለተረፈ። ግን አንዳንድ ጊዜ ለሰው ልጅ መልካም መሆን ጥሩ ነው። ያኒ የእውነት አስባችሁታል፣ በቀልም በቁም ነገርም የማይሆነውና የሚሆነውን የምናወራ የምናደርጉ ድርጊት ለዚች ደቂቃ ነው። ሱብሐን አላህ የሰው ልጅ በምን ሁኔታ እንደሚሞት አይታወቅም፣ እንዴት እንደሚሞት አይታወቅም። እና ስለዚህ ለሰው ክፉ አንሆን። መቼ እንደምንሞት አናውቅም፣ ምን እንደሚገጥመን አናውቅም እና ይህን መልእክት ደግሞ አንዳንድ ጊዜ የማይመስል ለቪዲዮ ብላችሁ የማይሆነውን ድርጊት የምትሰሩ እና የምትሰዳደቡ፣ የምትመታት ምናምን ነገር እና ጥሩ አይደለም። እና አልሐምዱሊላ ፉፉ ተርፏል። ደህና ነው። ትንሽ ልቡ አካባቢና አንገቱ ምናምን ትንሽ አደጋ ደርሶበታል። ግን እግሩ ምናምን አሪፍና ምንም እንዳልተጎዳ ነው ያወራ ብቻ አደጋው በጣም ከባድና አስደንጋጭ ስለሆነ በጣም ትንሽ አይደለም። የመደንገጥ ነገር አለቀቀውም። ብቻ አላህ እንኳን አተረፈው ነው የሚለው። ይህ እንግዲህ ሶፊ እንደምታወራ ከሆነ ያን ጊዜ ቢደውል ምንብል ማንም ሰው ስልኩን አንዳላያ አልመለሱትም ነበር ማለት ነው። ጓደኞቹ ወይም ደግሞ የቅርብ ያሉ ሰዎች አላህ ሲያወጣ ነው እንጂ ሰውም ደርሶ ምን የሚያደርግ ነገር በህርግጥ የለም። ግን አልሐምዱሊላ ይሄ አላህ ደርሶሃል ብዙ ጉዳት የለም። እና ለተጨነቃችሁት ሁሉ አይዟችሁ፣ ዱአ ማድረግ ነው። አላህ አፍያውን መልሳ። በእርግጥ በጣም ነው ትላንት፣ በጣም ደንግጭ ነበረ በሄርግ ደንግጬ ያለውም አላመንኩም። ገባው ወደ ሶፊ ቤት ፉፉ ቤት ገባው የሉም። እንዲ እንዴት ነው ሰው እንደዚህ ለሰው ክፉ የሚያስበው ብዬ ሆነ። ወጣውት የሆነ በቶክቶክ ይቼ ነበር ሽርሽር ሲያደርጉ ከባድ አደጋ ነበረ ያደረሰው። እንዲሁም በድንጋጤ መኪናም ከፍቶ ወጥቶ እንደወደቀ ምናምን ነው እያወራ ነበረ አደጋው በጣም አስደንጋጭ እና በጣም ከባድ፣ ወይም ደግሞ ያኔ ፉፉ እራሱ አይደለም የተሳሳተ። በዚህ አጋጣሚ ሌላ ሹፌር ነው ከሱ ጋራ መንገዱን ጥሶ የመጣ ሌላ፣ እንጂ ፉፉ አይደለም። ብቻ ያው እንዴት አደጋው እንደተከሰተ እራሱ የሚያውቀው ነገር የለም። ፉፉ በጣም በድንጋጤ፣ በዛ ላይ ደግሞ ጭንቅላት እንደረቱን አካባቢ ስለማታው አልቻለም፣ ደንግጧል በዚህ ላይ እና በዛ አጋጣሚ ብቻውም ነበረ። የእውነት ሌላ ምን ቃል አለ? ከአልሀምድሊላህ ወጪ እንኳን ተረፍክ፣ ስለ ተረፍክ አላህ ማመስገን ነው። ለሰው ልጅ ኮፉ አለመሆን ያው ጥሩ ነው። ክፋት ምንም ጥቅም የለውም። እና ለአንዳንዳችን መልካም ነገር እናስብ፣ መልካም ነገር እንመኝ በተቻለ መጠን በሀላል ገቢ እንድኖረን። አይደለም የምርን በሀላል በቃ አይደለም። ማስመሰል የሌለበት ስራ ሰርቶ አንድ ሰው ለማግኘት መሞከር አለበት። ለአንዳችን አንዳችን ጠላት ባንሆን ጥሩ ነው። እና የፉፉ አደጋ አሁን እስክ ምን አስተማራችሁ? በቃ ሁሉም ሰው እኮ የራሱ ላይፍ አለው። ሁሉም ሰው የራሱ መንገድ አለው። ሁሉም ሰው የራሱን ህይወት ነው የሚኖረው። ስለዚህ ሁላችንም በየራሳችን መንገድ ራሳችን ሆንን ብንኖርስ፣ ለሰው ክፉ አለማሰብ፣ ክፉ አለመመኘት፣ በቃ ለመሰዳደብ ራሱ እና ማትረፉ ዋና ትልቁ ነገር ማትረፉ ነው። አልሐምዱሊላህ። ሶፊም በጣም ደንግጣለች። በእርግጥ እውነት እና ሶፊዬ ያው አንቺም የህዋ ነሽ እና ሁለት የህዋ ልቦች አይለያችሁ አይዞሽ እና አላህ ይጠብቃችሁ። አላሁ እንኳን አተረፋ ፉፉንም አንቺን ደግሞ አይዞሽ ደንግጤሽ ነው እንግዲህ አይደለም፣ አንቺ እኛም በጣም ነው ደነገጥ ነው። አይዞሽ፣ አላህ የባሰውን አያምጣ። እና መልካም ሰው ወይም ደግሞ አላህ ቀድሩን ቀን ሂኖ ካላላ አንድ ሰው በእሳት ውስጥም ይወጣል፣ ከመኪና አደጋም ይተርፋል። ሁላችንም ቀናችን ካልደረሰ ምንም አይነት ነገር ቢመጣም አይነካንም ማለት ነው እና ፉፉ ከዚህ አደጋ ማትረፉ አላህ ቀኑ አይደለም ስላላ ነው። ሞት ደግሞ ነግሮን አይመጣም። ለአንዳችን አንዳችን መልካም መሆን አለብን፣ መጥፎ እንዳንሆን። አንድ ነገር እኮ ሚመጣ ሊያስተምረን ነው። ፉፉ አላህ ምናልባት የልቡን አይቶ የሆነ ነገሩን አይቶ ከዚህ ድርጊት እንድቆጥብ እንድማር ነው። ፉፉ እና ሶፊ የምር ተውም ተዋዳችሁ የምትፈልጉ ከሆነ ባህላል ተጋቡ። ከማይሆኑ ድርጊት ስራ ራሳችን ቆጥቡ። አንድ ፈተና ሲመጣ ሊያስተምረን እንጂ ሊጎደን አይደለም። አላህ አንድ ፈተና አምጥቶ ሲያሳየን ለምንድን ነው ብለን ራሳችን መመርመር አለብን። እራሳችን መጠየቅ አለብን። አላህን ከሚያስቆጠን ነገር መቆጠብ አለብን።